ማረን በቃ ቁረጥ ና ንደ ሰው ጀንጅ ነው የሚጀንጅን። ከልብ አራበሻ አበሻ እንደዚህ አይነት ነገር ስለማይነቃቅ እዛ ነጮች አላይታቱም እና እነሱን አታጣም ባይ ነው። ሻርክ ደግሞ ለምነህ ለምነህ ለምነህ ለምነህ ፊት ስታጣ እንደ ባይተዊ አንድ ሰው ፍቅር ከሌለው ከማንም ሰው ጋር አይቀርብም እና ፍቅር ስላልነበራት አልፈልግም አለች። በቃ ምንድነው እኔን ካላገባሽ ብለሽ መንጨርጨር አለብን እንዴ? ኢትዮጵያ ለራሱ እኮ የኤርትራ ወደኛ ካልተደመርሽ ብላ ስንት ዓመት ፈልጋ ፈልጋ ፈልፈ ሁነችም ታወቻት አይደለም ሴት አገርም አገር የምናገር ኮ አልፈልግም ካለች ኮ

እና እሄድ ባህሉ በደንብ አድርጊ ማርያም፣ እስኪ እንዲህ ሊያን ቅጥቅጥ እንዳረገች ነዛርግን ቅጥቅጥ ማድረጋት የሊያን ስማ ስማን ትታት አቅም ሶሻል ሚዲያ ላይ ቡድን ስላወጣችል ማለት ነው። ሻርክ አንተን ደሞ በቃ ሴት አልፈልግህም ካለች በቃ አሽቋላ ስለሆንክ ስለሆን ለፍላፊ ስለሆን ከዛና ከዚህ ወሬ እየገጣጠምክ ስለምታወራ ኮንትሮ ምሮ ስለሆንክ በቃ እንዛ በቃ አልፈልግህም፣ ካለች በቃ አልፈልግህም ነው። ምንም ከአንተ ጋር የሚያገናኛት ነገር የለም። ኦኬ እና በቃ ምንም የምታመጣው ነገር የላችሁም እናንተ። ቴንኪው ሶ ማች ደግሞ ቴንኪው ሶ ማች ምስ አይተወረድ ነው ቅድም ላይ ብዙ ጊዜ እኮ ዝም ዝም ዝም ዝም ተብለናል እና ቴንክ ዩ ሶ ማች ጋይስ። ጌማ ለመ ሶስት። ማንም ሰው እንዳይቀር ይህ ሁሉ ህዝብ እያየኸው ያለው አንተ ቡቱታ ቁጭ ብለህ እያየህ ነው። ወደ ጉርቦችን አሽቋላጭ ማንም

አትደውሉ እስኪ። ጋይስ አንዳንድ ጊዜ ይሰማላ ይሰማል፣ ወገን ይሰማል፣ ወገን አንተ ህዝብ እያለሃለ ሰባ ፐርሰንት ማለት ነው የኔ

ምን ሰርቶ ሊያበላት ነው የ1 ዓመት ወጠጥ ምናል? አንተ በ15 ዓመት ነው በ20 ዓመት ፍቅረኛ ስለያዝከንቢ ስላለች አኳውንህን አይታ ማትሆናት ማትበጃ ስለሆነች ስላባረረች ያበሻን ሚስት ሰው እንደዚህ ስለሆነች እንደዚህ መሆን የለባትም ማለት ያለበት መስራት ነበረብህ። አይደለም በሀያ ዓመታችን እኛ እኮ ልንሰራ ልንለወጥ። ኢንኬዝ ሌላ ኬዝ ይኖረናል። ኦኬ ችግር የለውም። ልንሰራ ልለወጥ መሰለኝ፣ በ15 ዓመታችን የወጣ መኪና ላይ ተቀምጭ እንዳልውል መኪና ላይ ተቀምጭ ስለ ሴት እንዳላወራ ስለ ሀገር ስለ ህዝብ ህዝብ እንዳላጣላ ሃይማኖት ከሃይማኖት እንዳፋጭ እንዳላጋጭ መሰለኝ። እየተማርኩኝ ያሉት ገባ ለራሴ ሳምንት ጊዜው መሄድ እምቢ ስላለኝ ነው። አንተን ሰው ብዬ ማናገርም ሰው አልነበረም። ትግራዋይ ጀግና ህዝብ ነው ምናምን ብሎ ኮሜንት ጽፈውልዶ ማ ይቻለ ምን እንዳል ለዛ ነው ክራንች ምናምን ምናምን ምናምን ምናምን ሳትወጋ በክራንች እየሄድክ አይደል? እንዴት ወይም ፍራ ውስጥ ቁጭ ብለህ ትሎ ይህም እኮ ክራንች እየሄድክ ነው። ሳትወጋ ሳትወጋ በክራንች እየሄድክ ነው። ሀገር አታድን አንተ፣ ሚስት አታድን፣ ቂጣህ አታድን። ጨጸጉርህን አታድን። ምን ታድናለህ አንተ? ምን ትጠቅማለህ ለዚህ ዓለም፣ ለዚህ ሕዝብ፣ ለዚህ ሀገር ምንድን ነው የምትጠቅመው አንተ? ወቅ ለዚህ ሀገር ምን ጥቅምህ ምንድን ነው? ሳትዋጋ በክሬንሽ እየሄድክ ነው። ቂጥን ማዳን አችልም። አንድ ሰው እኮ አፉን ሙሉ ሆኖ መናገር ሲፈልግ ጀግና መሆን አለበት። ትዳሩን፣ ሚስቱን፣ ቤተሰቦቹን፣ ልጁን ቀጥ አድርጎ መያዝ አለበት። አንዳንድ ጊዜ እንደዚህ አይነት ሲሆን አሁን ይሄ ጀግና ባ ይባላል። ገባ። አንተ ግን እንደዚህ ያደረገች እንደዚህ ያደረገች አልፈልግም ይላሽ ነበር ምናምን